እንደዚህ አይነት ነገሮች እያወራሽ ያሉት ማለት ነው። እና በመጀመሪያ ደረጃ የደወል ምንም አትረብሽኝ። በቃ እሺ፣ የራስን ህይወት እንደፈለግ መኖር ትችላለህ። ገብቶሃል። በቃ አንዴ ካፌ ወጥቷል። ፈቅጅ ይልሃለሁ። ልጅህን ማየት ትችላለህ። ያኔ እንገናኛለን። ታስኮ ግዴታ ስለሆነ ነው እንጂ እኔ አንቺ ስለፈቅድ ስላፈቅድ ሻርና ሱማ ግዴታዬም አይደለም። ነገሮችን በሙሉ እንደ ግልሽ አርገሽ ነገር ግዴታዬም አይደለም። የጋራ የሚያደርገን ነገር የጋራ ነው። በቃ እኔ ትመጣለን። ቤተሰብ ዛሬ ቪዲዮ እንዴት አያችሁ? በሩታ ቤት የተለቀቀ ቪዲዮ እንዴት አያችሁ? አብርም ተረጋግቶ ነው የመጣው። እንግዲህ አብርሽ ምን አለ ሁሌ እንደዚህ ብትሆና ወደ ራስህ ህይወት ብትመለሰው፣ ትዳርክን ብትመራ፣ በዚህ ሰዓት ሩታ ጋር ብትሆነው ካንተ ዙሪያ ላይ ያሉ ሰዎች ሆን ብሎ ያንተን ትዳር የሚበጠብጡ ሰዎች ናቸው። ከሆኑ መነቃትን ያለበ ማለት ነው። ምንም የጠቅሙ ሰዎች አይደሉም። እውነቱን ለመናገር ሩታ የተናገረችው ትክክል ናት። እና ምን አለ የእናንተ የድሮ ፍቅራችሁን ናፈቀን ለመናገር ድሮ ፍቅራችሁ ማለት ነው ግን ሮታ ያለችው ትክክል ናት። ድርግት ሌላ እኔ ስትሆን ሌላ ከሌላ ሰው ጋር የምታደርጉ ሌላ ያንተ ሁኔታ ደስ አላለኝም ያለችው ትክክል ናት። አርብሽ ካሁን በኋላ አሁን እያለበት ሁኔታ ላይ ወታ ወደ ራስ ብትመለስ ጥሩ ነው ብዬ አስባለ። ምክንያቱ ትዳር የሚበልጥ ነገር የለም። በቅርብ ልጅ ሊመጣ ነው። ማን ማን ማን እንደ ራሱ ትዳር እውነት ለመናገር አሁን እያለበት ህይወትክ ምንም አይጠቅም። እውነት ለመናገር ጎርጓድ ነው የሚያስገቡክ እንጂ የሚጠቅም አይመስለኝም። ግን ሰው ግን የሰውን ርቀት ስለሚፈልግ ወደ ሌላ ነገር እያስገቡ ስለሆነ ከእንደዚህ አይነት አወጥታ ከሩታ ጋር ትዳር ክንብት ማራ ባትለያዩ ደስ ለኝ። እውነት ለመናገር ዛሬ በጣም ደስ ለኝ። እንደዚህ ቁጭ ብላችሁ የሆነ በቃ አለ አይደለም ሲያወሩ ፀጉርሽ ያምራል፣ ሁሉ ነገርሽ ያምራል። ልጅሽ እንዴት ነው? አደግ ወይም ር ሁኔታው የአሮሽ ነገር እኮ አንዳንድ እያስቀናል ነህ ለመናገር ያስቀናል። ግን በቃ አለ አደለ የሆን በቃ እንደዚህ ጫጫታ ያልበዛበት ቦታ እንደዚህ ስትሆኑ በቃ ነገሮች እያስተካከላችሁት ትሄዳላችሁ። ከሰው ጋር ስትሆኑ ሁሌ ጭቅጭቅ። ሩታ ምንዴት ታመጣለች አሮሽን ሌላ አክት ያሳያታል። በቃ ይደብራል። በቃ ሩታ በፍጹም እኪኔ እርሜም ስሟንም መጥራት አትፈልግም። አይኗንም ማለት አትፈልግም። እውነት ለመናገር ለምንድን ነው አሪፍ ከዚህ ልጅ ላይ ማትወጣ? እውነት ለመናገር ውጣ። ምንም አትጠቅምም፣ ትጎዳሀለች እንጂ እስካሁን ከሷ ጋር ነው ያለ ምንም የተለወጥክ ነገር የለም። ምንም እንደው የባሰ ሌላ ታሪክ ውስጥ እኔ ገባ ያለው ማለት ነው። ምንም አይጠቅምም። አሁን ያለበት ህይወት ምንም አይጠቅምም። አንደኛ ምስትክም ብታስከብረ ራስክ ክብር ቢኖርህ ማንም ሰው መጥቶ እኳ አይከብትብህ ነበረ። አንተ ይኸው ገንዘብና ገንዘብ ዶራል ስለምትፈልገው ነው እንደዚ ነገር ምትሰራው ማለት ነው። እና ብቻ ይከብዳል ጋይ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ሌ ደህና ናቸው። እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ የሩታ ቤት ቪዲዮ ተለኳል። ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እውነት ለመናገር እንግዲህ ሩታ ያለችው ሁሉ ነገር ትክክል ናት። ለምን ያን ቀን ሮሞስ ሮሞስ ፍራንክ እያደረገው ቀን የሆኑ ነገሮችን በስነ ስርዓት አውርቶ ለመስተካከል ነበረ። እንግዲህ እቺ ኤርሚ የአረድ ብችሎች ተሰብስቦ ባይመጡ በእርግጠኝነት ነገሮችን አውርቶ ይጨርሳሉ ብዬ አስባለሁ። ሮታ በቃ ለዛ ነው የተናደደች። ለመናገር እሱ ሆን ብሎ አውቆ ያደረገን ይመሰላት ሮታ ማለት ነው። እኛም ቪዲዮ ነው ያየን። እንግዲህ እሱ ከጃካ ቪዲዮ ጀርባ ፈጣሪ ነው የሚያቆኛ አናቅሙነ ለመናገር ሰሀአምስት ደቂቃ ወይም ሰላ ደቂቃ የሚለቀቅልን ቪዲዮ አይተን እኛ የምንፈርደው ማለት ነውእና ብቻ ይከብዳል፣ ይከብዳሉና ለመናገር በዚህ ሰዓት ከሮታ ጎን ብትሆና በጣም የተጎዳች ልጅ ናት ለመናገር። አርብሽ አሁን አንዴ ቲክቶክ ላይ በቃ ቪዲዮ እኔ እንጃ እኔ አላቅም። ይሄ ከዚህ ድርጊት ብታስቆጠብ ብታስቆጠም ጥሩ ነው። ሮታ እኔ አን እንደዚህ አይነታ ውስጥ እኔ ክብሬን ክብሬን ራሴን ክብሬ ማስከበር ፈልጋለሁ አንቴ እኔን እያስከበርከኝ አይደለም ሰው አጠገቤ ሌላ ነገር ትለኛለ ለኔ እኔ ጋር ስትሆን ሌላ ነገር ታወራለ ግን የአንተ ሀሳብ ምንም ልገባኝ አልቻለም ሰው አጠገቤ እኔን አታስከበረኝም ሰው አጠገቤ ሆነ እንደፈለግ ትናገረኛል። ከፈለግሽ ሂጂ ይለኛል። በጣም ብዙ ነገር ትለኛል። ይሄን ነገር መቼ አቁምክ? ለምንድን ነው ሰው አጠገቤ እንደዚህ የምታደርገኝ? የኔ ክብሬ እፈልጋለሁ። ስለዚህ እኔ አልፈልግም። ልጄን ከወለድኩ በኋላ ኩዋላ መታ ማየት ትችላል። ስለዚህ አልፈልጉም እያለች ነው ሩታ ማለት ነው። አዎ የአብርሽ ድርጊቱ ነው ይሄ ሁሉ ሩታ፣ ይሄ እዚህ ደረጃ ላይ ልትደርሳ የቻለችው በሱ ሁኔታ ነው፣ እሱም ያደርገው ድርጊቱ ጋይስ። እና ሩታ ትክክል ናት ብዬ ነው ማስበው። አሁንም አብርሽ ጊዜ አለክ፣ ከዚህ አይነታ ነገሮች ከህይወትክ እያለ ሰዎቹን አስወጥታ ወደ ሩታ ወደ ትዳሪክ ወደ ልጅክ ብትመለስ እኔ ደስተኛ ነኝ። እውነት ለመናገር ሩታን አታስከፋት። እውነት እቺ ልጅ

ባልና ሚስት ካልተከባበረ ከባድ ነው። ምክንያቱ ሩታ ዘ ምንም ጥፋት የላትም። እውነቱን ለመናገር እሱ ነው ከሴት ጋር የሚላላጠው የሚሳሳሙ እሱ ነው። ሩታ ከማንም ጋር የለችም። ራሷ ላይ እራሷ ስንት ነገር የሚያስጨንቃት ነገር አላት። ስለዚህ ከዚህ ድርጊት ራስህን ቆጥባ ወደ ትዳር ተመልሰው ትክክለኛ መንገድ ላይ አይደለም። እርሚ ተብዮ ደግሞ ከህይወት አስወጣ ምንም የምትጠቅም ሴት አይደለችም። ይቺ ማለት ነው እስከ ዛሬ መታለች፣ እንግዲህ ሶስት ወሩ ሁለት ወራት ከአብርሽ ጋር ቪዲዮ መሰራት ከጀመረች ከዛ፣ ሆዳ አንዴ የሳመች አንዴ የተለጠፈች አንዴ ምን እያደረገች ነው የምትመጣ ቲክቶክ ላይ እንደምታዩት ማለት ነው። እና በጣም ነው የሚደብረው ጌታ፣ በጣም ነው የሚደብረው ይሄ ሁሉ አንቴነ ፊት ፊትን የሰጣ አንቴነ ልብ ልብን እየሰጣ ለዛ ነው ማንም ሰው የመጣ ሩታ ላይ አፍ የሚከፍቶ አንተ ነህ። አንተ ሰዎቹን ምስጥክን ብታስከበረ ማንም ሰው ሩታን ከአንቴ አልፎ ሩታን አይናገርም። ሲጀመር ደግሞ ሩታ አጠገብ እያሉ ሰዎች እንደፈለጉ አንቴ ጋ አፍ አይከፍቱም ነበር። ስለዚህ አንቴና አሁን ላይ ሩታ አጠገብ ማንም ሰው የለም። ከአንቴ ዞራ ላይ ነው ሰዎች ያሉ ህይወት እየበጠበጡ ያሉ ማለት ነው። ከአሁኑ እንኳን ኮመንቶቹን አይታችሁ አትረዱም። የማይጠቅሙ ሰዎች ከዩት አሶታ ወላ አቤላ ወላ ብሩኬ ምንም አይጠቅሙም። ከልጅ እ ካሌጅ ከምስት የሚበልጡልን ነገር የለም እውነት ለመናገር እና ወደ ራሴ ተመልሰው። ለማንኛውም እንደዚህ ጸጥ ያለበት ቦታ ሆናችሁ ውስጥ የልብ ልባቸው ስታወሩ ነገሮቹ ይቀላላችኋል ብዬ አስባለሁ። እና የዛሬ ቪዲዮን ይሄን ይመስላል ታ እንግዲህ። በሩታ አጠገብ የሆናችሁ ማንም አይፈርድ። ሆናል ለመናገር ሩታ ትክክል ናት። በቃ ስሜታማ ያደርጋል። ገባችሁ? አብርሽ እንኳን ሩታ እውነቷ ጀምና ናት ብዬ ነው የማስበው። ለምን እንደሆነ የታውቃላችሁ? የኛው እንኳን አብርሽ እኮ እኛ የምናውቀው በቪዲዮ ነው። ሩታ ደግሞ የአብርሽ ባለቤት ናት። ገባችሁ? የኛው እንኳን እንደዚህ የተቃጣን በሱ ሩታ አስባችኋል አስባቹ ስንት ነገር እንደምትሆኑ አስባችሁ። ያው እማሙን በውስጧ እንቅ አድርጋ ይዛ ጋይዛ ነው ብዙም ነገር መናገር ማትፈልጉ ማለት ብዙ የደበቀች ነገር አላት። እኛ ደግሞ እኛ ባላይደለንም፣ እኛ መናቆ አብርሽን በሚዲያ ነው ታውቃላችሁ። እንዴት እንደምንናደዱ ታውቃላችሁ። እሱ የሚያደርገው ድርጊት ከሴቶች ጋር በጣም ነው የሚደብረው። ስለዚህ አስባችሁ ሩታ በሩታ ቦታ ሆነን ስናስብ ስንት ነገር አስባላችሁ። ለሩታ ብዙ ነገር ይችላል እንግዲህ እዚህ ደረጃ ላይ የደረሰችው ማለት ነው። በጣም ትግስተኛ ናት። በኋላ ከሌላ ሴት ጋር እንደዚህ ነገር ሲያደርግ በጣም ነው የሚያናድደው። ብቻ ሩታ ፈጣሪ ግን ትግስቱን ይስጥሽ፣ ድንግል ማርያም ደግሞ ከጎንሽ ትሁን። በሰላም ውለጅ ነው የምልሽ። እንግዲህ ፈጣሪ ይርዳሽ። ሁላቸውን በቻላቸው አቅም ጸሎት አድርጉለት።